ታላቅ የንግስ በዓል ጥሪ እንኳን ለሸንኮራ ቅዱስ ዮሐንስ ዓመታዊ ንግስ በዓል በሰላም አደረሳችው በጸበሉ ፈዋሽነት በየቀኑ ድንቅና ተአምራት የሚደረግበት የሸንኮራ ቅዱስ ዮሐንስ ቤተክርስቲያን ሰኔ 30 ቀን የመጥምቁ ቅዱስ ዮሐንስ የልደት በዓልን ምክንያት በማድረግ አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን መምህራን፣ ዘማሪያንና ከመላው ዓለም የተሰበሰቡ በርካታ ምዕመናን በተገኙበት በዓሉን በታላቅ መንፈሳዊ ድምቀት ያከብራል። በመሆኑም በጸበሉ የተፈወ ሳችሁና ፈውስን የምትሹ በመላው ዓለም የምትገኙ ውሉደ ጥምቀት ምዕመናን ወምዕመናት ከዋዜማው ቀን ጀምሮ በሸንኮራ ዮሐንስ ቤተ ክርስቲያን ተገኝታችሁ የአባታችን የመጥምቁ ቅዱስ ዮሐንስን በዓል እንድታከብሩ ሲል ቤተ ክርስቲያኑ ጥሪውን ያስተላልፋል። ሰኔ 30 ቀን ሸንኮራ ዮሐንስ አይቀርም። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ሰሜን ሸዋ ሀገረ ስብከት ስር የምንገኘው በምንጃር ሸንኮራ ወረዳ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን በዓለ ልደቱን በዘኒ ሰላሳ ምርታቸው እንድታከብሩ ጥራችን እኔ መጋቢ አዲስ መናከመን ግራት ቆሞስ አባ አብርሃም ዳኛቸው የሸንኮራ ደብረ መንክራት መጥመቀ መለኮት ቅዱስ ያን አስተዳዳሪ ነኝ የማስተላልፈው መልእክት የሚኖረኝ ሰኔ 30 ልደቱን የምናከብረው መስከረም ሁለት ቀን ምትረቱን እናከብራለን፣ ማለት ነው። ይህ ቦታ እንደሚታወቀው ሸንኮራ ዮሐንስ ማለት የድህነት ስፍራ፣ የበረከት ስፍራ፣ ታላቅ የቅድስና ስፍራ፣ የእግዚአብሔር ምሕረትና ቸርነት ያለበት ብዙ እውራን የሚበሩበት፣ ለምጻሞች የሚነጹበት፣ ጐባጦች የሚቀኑበት፣ ዓይነ ስውሮች የሚበሩበት፣ ሙታን የሚነሱበት፣ እንዲሁም ልምሹ የሆኑት ሁሉ ከልምሿቸው ቀና ብለው የሚሄዱበት፣ የተሰበሩት የሚጠገኑበትና የድነት የፈውስ ይህ ታላቅ ቃል ኪዳን ቦታ ስለሆነ ሁሉም ይህንን ቃል ኪዳን በኢትዮጵያ ያለውና በውጩ ዓለም ያለው በሙሉ ይህንን ቃል ኪዳን ቦታ ይህንን የበረከት ቦታ ይህንን የድነት ቦታ ይህንን የድነት ስፍራ ሊያየውና ይህንን በዓል ሊያከብረው እናስተላልፋለን ማለት ነው። ይህ በዓል ማለት ታላቅ በዓል ነው። እዚህ ቦታ ላይ ተራራው ኮረብታው፣ እንደገናም ቅጠሉ ሁሉ ፈዋሽ የሆነ ለዚህ ለታላቁ ሰማዕት ሐዋርያ መጥምቀ መለኮት ቅዱስ ዮሐንስ የሰጠው የበረከት ቦታ፣ የጸጋ ቦታ፣ የድነት ቦታ። በዚህ ቦታ ላይ የተማጸነ ሁሉ፣ በዚህ ቦታ ላይ የለመነ ሁሉ፣ በዚህ ቦታ ላይ እንሆ ተማጽኖ ተስፋ የቆረጠ የለም። በዚህ ቦታ ላይ ሁሉም ለምኖ ያገኘ ነው እና በዚህ ቦታ ላይ ትዳር ያጡት ጤና ያጡት ተስፋ የቆረጡ በሁሉ የሚጽናኑበት የመጽናኛ የድህነት ከተማ የበረከት ከተማ፣ ድህነት ዕለት በዕለት የሚደረግበት ሰዎች እንደ መጻጉ በአልጋ መጥተው አልጋቸውን ጥለው እነሆ አልጋቸውን ተሸክሞ የሚሄዱበትና የሚጓዙበት ይህ አንዱ የድህነት ስፍራ ቅዱስ ስፍራ እግዚአብሔር ባርኮ የሰጠው፣ ለቅዱስ ዮሐንስ ባርቆ የሰጠው ዓለምን በሙሉ ዓለም መፈወስ በማይችልበት በዚህ ዓለም ያሉ ጠበብቶች መፈወስና ማዳን በማይችሉበት እዚህ ቦታ ላይ ብዙ ድህነተ ስጋ ድህነተ ነፍስ የሚደረግበት የዓለም ዶፍተር ያልቻለው እርስ በሽታን ያዳነ የፈወሰ እስካሁን መዳኒት ያልተገኘለት በዚህ ያሉ በዚህ ያሉ እንዲሁም በአሁኑ ጊዜ ያሉ ወረርሱችን ጭምር በሙሉ የፈወሰ ያዳነ የቃል ኪዳን ቦታ፣ የበረከት ቦታ እንዲሁም ደግሞ የተስፋ ቦታ ሰዎች አልቅሰው እንባቸውን የሚያብሱበት ቦታ ስለሆነ፣ ውድ ኦርቶዶክሳውያን፣ በውጭውም በአገር ውስጥም የምትኖሩ በእውኑ ይህንን የበረከት ቦታ ዛሬም ነገም በህሊና መንፈስ ወደዚህ ያልመጣችሁ በህሊና መንፈስ ባላችሁበት እንድትመለከቱ በዚህም ያላችሁ ደግሞ በቃል ኪዳኑ ቦታ እየመጣችሁ ሁላችሁ የበረከቱ ተሳታፊ እንደምትሆኑ ንቁ መርከብ መድኃኔዓለም አረጋውያን መርጃ ማህበር ይህንን ቤተ ክርስቲያንና ይህንን ቦታ ለማስተዋወቅ ለዚህ ቦታ ይህ ንቁ ማህበር በብፁዓ ሊቃነ ጳጳሳት የተመሰረተና የብፁዓ ሊቃነ ጳጳሳት በረከት ረዴ ጸጋ ያልተለየው ለዚህም የእኛን የገዳሙን ታሪክና የቦታውን ቅድስና በዓለም ላይ ከአንዴም ሁለቴ እያስተዋውቁን ስለሆነ ማህበሩን ይጠብቅልን እያልን በመጥምቀ መለኮት ቅዱስ ዮሐንስ እናመሰግናለን። ሌሎች ደግሞ እናንተ ማህበሩን ወክላችሁ ሚዲያዎች እግዚአብሔር በረከቱን ያሳድርባችሁ። የዚህ ሰማዕትና የሐዋርያ በረከት ይደርባችሁ። ጉልበታችሁን እውቀታችሁን ለዚህ ቃል ኪዳን ቦታ ያደረጋችሁ ቱርፋት ሁሉ እግዚአብሔር ክብሩና ሞገሱን ያደራችሁ፣ ማህበሩን ይባርክልን። እንግዲህ በዓላችን የሰላም የፍቅር በዓል ይሆንልን። ይህ በዓል ታላቅ በዓል ነው። ይሄ በዓል የበረከት በዓል ነው። ይሄ በዓል የተስፋ በዓል ነው። ሁላችሁም ይህንን በዓል እንድታከብሩትና በዚህ ቦታ ላይ ሁላችሁ መጥታችሁ የመጥምቀ መለኮት ቅዱስ ዮሐንስ ጸበሉን ተጸብላችሁ እምነቱን ተቀብላችሁ ከደዌ ዳኛ ተላቃችሁ ምስክር እንድሰጡ ሁላችሁን እግዚአብሔር አምላክ ይርዳችሁ፣ በረድኤቱ ይጎብኛችሁ። አምላከ ቅዱስ ዮሐንስ አይልያችሁ። መልእክቴን በዚሁ አስተላልፋለሁ። ለምስጋና አሁን